እንዴት አላችሁ፣ የተከበራችሁ አድማጮቻችን አራ 3 ማራ ኤፍኤም 95.1። ሴስክ ፋብሪጋዝ ትኩረትን ከሚስቡ ጉዳዮች መካከል አንደኛው ነው። ብዙዎቻችን እንግዲህ ለአርሰናል ሲጫወት እናስታውሳለን። ከዛ ውጭ ፉትቦል ክለብ ባርሴሎና፣ ቼልሲ፣ ሞናኮ፣ በመጨረሻም ኮሞ፣ በስፔን ብሔራዊ ቡድን በዩሮ 2008 እና ዩሮ 2012 ከዛ ውጭ በ2010 ዓለም ዋንጫ እነኝን ዋንጫዎች በሙሉ ከ2008 እስከ 2012 ስፔን በዓለም እግር ኳስ ቀዳሚውን ቦታ ስትወስድ የዓለም እግር ኳስን ከጫወት ዘይቤ ከድንቅ ብቃት ከምርጥ የጨዋታ መንገድ ከማራኪ የጨዋታ መንገድ ጋር በማጣመር ዋንጫ ስታነሳ፣ ሻምፒዮን ስትሆን፣ ትልልቅ መድረኮች ላይ ስኬታማ ስትሆን ሴስክ ፋብሪጋስ የነበረው ሚና እጅግ በጣም የላቀ ነበር። ከምንም በላይ በሩብ ፍጻሜው በዩሮ 2008 ስፔን ጣሊያንን በመለያ ዓመት ስታሸንፍ የማሸነፊያውን ጎል ያስቆጠረው እርሱ ነው። ያቺ ጎል አንድ የማሸነፊያ ጎል ብቻ አልነበረችም። ስፔን በቀጣዮቹ ጨዋታዎች እምነት እንዲኖራት፣ ዋንጫዎችንም እንድታነሳ ቁልፍ ሚና የነበራት ጎል ነበረች። ከዛ በፊት የስፔን ብሔራዊ ቡድን የአቅም ጉዳይ ሳይሆን ከዚህ ከፉትቦል ክለብ ባርሴሎና እና ከሪያል ማድሪድ ተጫዋቾች ጋር ባለው አለመግባባት ብሔራዊ ቡድኑ ሲጎዳ እንደነበረ ይታወቃል። ከዛ ውጪ ዕድለ ቢስ መሆናቸውም በአንዳንድ ጥቃቅን ስህተቶች ረዥም ርቀት ለመጓዝ የነበራቸው እቅድ ሳይሳካ ከመቅረቱ ይታወቃል ምስጋና ለሉዊስ አራጎኔ ዜግባና ግን 2008 የአውሮፓ ዋንጫ ላይ ይሄ ችግር ተፈቷል ሴስ ፋብሪጋዝ አንደኛው የቡድኑ ቁልፍ ሚና ከነበራቸው ተጫዋቾች መካከል አንደኛው ነው በ2010 የዓለም ዋንጫ በተመሳሳይ ደቡብ አፍሪካ ላይ ዋንጫ አሳግቷል በ2012 የአውሮፓ ዋንጫ በቀደሙት ሁለት ውድድሮች ላይ ሲሰለፍበት ከነበረው የተለመደው ቦታ በ ዘጠኝ ቁጥር የተጫወተበት ጊዜ እንደነበር የሚታወስ ነው ከአንድሬስ ኢንየስታ ጋር በተመሳሳይ በአስተኛ ዘጠኝ ቁጥር ሚና ሲጫወቱ እንደነበር ይታወቃል። ጎሎችንም ሲያስቆጠር ነበር። የተጫዋች በአርሰናል እጅግ በጣም የተሳካ ጊዜያትን አሳልፏል። አርሰን ቬንገር ያሳሰብ ለውጥ አድርገው ከግዙፍ አማካዮች በተክለ ሰውነት ደቀቅ ወዳሉ አማካዮች ሲሸጋገሩ ቀዳሚ ማሳያው እርሱ እንደነበር የሚታወስ ነው። አሁን በስልጠናው ዓለም ይገኛል። እንግዲህ በትልልቅ አሰልጣኞች ስር ሰልጥነዋል። በሉዊስ አራጎኔዝ ከዛ ውጪ በአርሰን ቬንገር በቪቼንቴ ዴል ቦስኬ እንደዚሁም ደግሞ በጆዜ ሞሪኒዮ፣ በአንቶኒዮ ኮንቴ በነኚህ አሰልጣኞች ስር ሰልጥነዋል። ይሄ ተጫዋች ያገኘው ልምድ እጅግ በጣም ከፍ ያለ ነው። አሁን እንግዲህ ወደ ታላቅ አሰልጣኝነት እየተንደረደረ ነው የሚገኘው በሴሪያ የመጨረሻ ጨዋታ እንግዲህ ኮሞ በሜዳው ዩቬንቱስን ሁለት ለባዶ ሲያሸንፍ ያደረገው ንግግር የብዙዎችን ትኩረት ስቧል። ከጨዋታው መጠናቀቅ በኋላ ከዛ ባሻገር እንግዲህ ኮሞን ከ22 ዓመት በኋላ ወደ ሴሪያው ከሴሪቢ ወደ ሴሪያ ያሳደገም አሰልጣኝ ነው። ልክ እንደ ሴሪያው ሁሉ በኮሞ የተወሰነ የባለቤትነት ድርሻ አለው። ስለዚህ ፋብሪጋስ ቀጣዩ ፔፕ ጋርዲዮላ ሊሆን ይችላል። አሁን ባለው ሁኔታ የላሜሲ አካዳሚ ውጤት ነው የራሱ የጨዋታ መንገድ እንዲኖረው ደግሞ እድል ይሰጠዋል። ከእዛ ተጫውተው ማሳለፉ በተመሳሳይ የደ ፉትቦል ክለብ ባርሴሎናም ተጫውተው ማሳለፉ ሴስ ፋብሪጋዝ፣ መጪው ዘመን ለዚህ ስፔን ያሰልጣኝ ምን መልክ ይኖረዋል? ሜሌሻ አሁን ካለውና ከሚለማራኪው እግር ኳስ ባለውለታ ከሆኑ ተጫዋቾች መካከል አንደኛው ነው ሴስ ፋብሪጋዝ። የዚህ የፊዚካል አፒራንስን ጉዳይ ዲስፕሩቭ ካደረጉ ተጫዋቾች መካከል አንደኛው። ፊዚካል ፊትነስ አላልኩም ማለት በስህተት እንዳይወሰድ፣ ፊዚካል አፒራንስ ተክለሰውነት ተክለሰውነት በተክለሰውነት ደቀቅ ያሉ መስለው ግን ብዙ ሜዳ ካለው የሚጫወቱ በቴክኒክ እጅግ የላቁ እጅግ የላቁ ተጫዋቾች ከእነዛ መካከል አንዱ ነው እና እኔ ለእንደዚህ አይነት ተጫዋቾች ከፍ ያለ ክብርም ፍቅርም አለ። ማርክ ለሴስ ፋብሪያዝ ዣቪ፣ አንድሬስ ኢኒየስታ አይነት ተጫዋቾች፣ ሜሱት ኦዚል አይነት አሰልጣኝነቱ ላይ እኔ በዚህ ፍጥነት ወደ አሰልጣኝነት ይመጣል የሚል ግምት አልነበረኝም። ማርክ እርግጥ አሰልጣኝ መሆን አለባቸው በተጫዋችነት ዘመናቸው ሲያቆም አሰልጣኝ ይሆናል ብለ ግምት ከምትሰጣቸው ተጫዋች መካከል አንደኛው ነው። ምክንያቱም ሁሉን ነገር የሚያከናውነው ከአካሉ ይልቅ አእምሮን ተጠቅሞ ነው። የበለጠ ፋብሪያዝን ትልቅ ተጫዋች ያደረገው የቴክኒክ ልህቀቱና የአእምሮ ፍጥነቱ ነው። የበለጠ ጨዋታን በደንብ ይረዳል። በዛ እድሜው አሰልጣኝ አርሰን ቬንገር ሜዳ ላይ የመምራት ኃላፊነቱን የሰጡት የጨዋታ ረዳዱ እጅግ የላቀ ተጫዋች ከመሆኑ ጋር በተያዘ ነው። ያርሰናል አንበል እንደነበረ መርሳት የለብንም። ገና በታዳጊነቱ ይሄ ዝም ብሎ የሚሰጥ ኃላፊነት ለሁሉም ተጫዋቾች የሚሰጥ ኃላፊነት አይደለም። የበለጠ የአሰልጣኙን የጫወታ ሀሳብ መረዳት የሚችሉ ተጫዋቾች የሚወስዷቸው አይነት ኃላፊነቶችን ሲወስድ ተመልክተነዋል። ሲስክ ፋብሬጋስ በታላላቅ አሰልጣኞች ሰልጥነዋል። በላ ማሲያ አድጓል። ከክራይፍ ስኩል የወሰደው ነገር አለ። ከአርሰን ቬንገር የተማረው ነገር አለ። ፖሴሽን ፉትቦል ማርክ የአርሰን ቬንገር ፖሴሽን እግር ኳስና የባርሴሎና ወይም ደግሞ የክራይፍ ማሊያም የፔፕ ጋርዲዮላ ፖሴሽን እግር ኳስ ፖሴሽን የጨዋታ መንገድ አንድ አይነትም ልዩነትም አላቸው ማለት ከሁለቱም የወሰደው ነገር የበለጠ ትልቅ አሰልጣኝ ያደርገዋል የሚል እምነት አለኝ። የአርሰን ቬንገር የኳስ ቁጥጥር የበለጠ ፈጣን፣ ረፍት የለሽ ቶሎ ቶሎ የሚደረግ አይነት ፋታ የማይሰጥ አይነት የኳስ ቅብብል የሚያደርግ ቡድን ነው። እንደ አንዳንዶቹ በጣም የሚያስደነግጡት በዛ ፍጥነት እንዴት እንደዚህ አይነት ስኬታማ ኳስ ቅብል ማድረግ ይቻላል። በጣም አስደንጋጭ አስገራሚ ነው። በተለይ 2013 14 ይመስለኛል ኖርዊች ሲቲ ላይ የተቆጠረችው ጎል እጅግ በጣም የተለየች ነበረች። ያ እንደዚህ አይነት አላቸው ብዙ ጃክ ዊልሸር መጨረሻ ላይ ያስቆጠረው የፔፕ ጋርዲዮላ ኳስ ቁጥጥር የበለጠ በመጨረሻው ሰላሳ ሜትር ላይ ፍጥነት እንዲጨምር የሚፈልግ አይነት ከኋላ ሲጀምር በጣም በትዕግስት ዝግ ብሎ የሚጀምር ያ እዚያ የሚፈልገው ቦታ ላይ የሆኑ ክፍተቶችን ለማግኘት ትዕግስት ያለው አይነት የጨዋታ መንገድ የሚከተሉ ናቸው። ከሁለቱም የወሰዳቸው ነገሮች አሉ። በአሰልጣኝነቱ ማርክ እንግዲህ ሴስ ፋብሪጋስ ከኮሞ ወጣት ቡድን ነው አሰልጣኝነትን የጀመረው በጊዜያዊነት። ከዛ በኋላ ወደ ሴሪያ ያሳደጋቸው። ከዛ ቋሚ ሆነ ቋሚ አሰልጣኝ ሆነ። የጀመረበት ቦታ በጣም ጥሩ ቦታ ይመስለኛል ማርክ ከጫና ነጻ ሆኖ የሚፈልገውን ነገር መስራት ከሚችልበት ቦታ አሰልጣኝነትን የጀመረ ይመስለኛል ሴስ ፋብሪጋስ የኮሞን ከሳይተኛ ካለመሆለሙ ጋር ያገናኘው ይመስለኛል በሴሪያ ረዥም አመት በኋላ ወደ ሴሪያ ኮሞን እንዲመጣ አግዞታል። ከሀያ ሁለት ዓመት በኋላ ደግሞ ጥሩ ተፎካካሪ ቡድን እንዲሆንም ማምጣት ብቻ ሳይሆን እንዳይመለስ የሚያደርግ አይነት ቡድን መገንባት ችሏል። እንግዲህ በጁቬንትስን ሁለት ለባዶ ያሸነፈበት ጨዋታ ደግሞ ድንቅ ነበር። ከዛ በኋላ ማለት መልእክቶቹ ተጫዋቾቹን ሜዳ ላይ አቁሞ ሲያስተላልፍ የነበረው መልእክት ወደፊት ቅድም አንተ ያነሳው ከስፔን ምርጥ አሰልጣኞች መካከል አንደኛው ሊሆን እንደሚችል በደንብ ጠቋሚ ሆኖ ተመልክቸዋል። እንግዲህ በሲኒሪቲ ደረጃ ቴሪ ውሪና፣ እንደዚሁም ደግሞ ፓትሪክ ቤራ ቀዳሚ ናቸው። ከእርሱ አንጻር ከፍ ያለ ስምና ዝና ያላቸውም ናቸው፣ ግን ስኬታማ መሆን አልቻሉም። ምናልባት በአሰልጣኝ አርሰን ቬንገር ስር ተጫውተው ስኬታማ ሊሆኑ ከሚችሉ አሰልጣኞች መካከል ቀዳሚውን ቦታ የሚወስድ ይመስለኛል። እንግዲህ ቴሪ ሞናኮን፣ ሞንትሪያል ኢምፓክትን፣ የፈረንሳይ ከ1 ዓመት በታች ቡድንን እንደዚሁም የፈረንሳይ ኦሎምፒክ ብሔራዊ ቡድንን ማሰልጠኑ ይታወቃል። በፓሪስ ኦሎምፒክ የፈረንሳይ ኦሎምፒክ ቡድን የፍጻሜ ተፋላሚ ሆኖ ሽንፈትን መዝግቧል። ቴሪ የተሳካ ተንታኝ እንጂ አሰልጣኝነት ጊዜ ማሳለፍ አልቻለም። ከማርቲኔዝ ጋር የቤልጅየም ብሔራዊ ቡድን ምክትል አሰልጣኝ ሆኖ ሰርተዋል። በነ ሮሜሎ ሉካኩ ውጤታማነት ቁልፍ ሚና ነበረው። ግን ቴሪ ኦንሪ ባለው ስም ደረጃ ስኬታማ ሆኗል ማለት አይቻልም። ፓትሪክ ቪዬራም በኒውዮርክ ሲቲ፣ ኒስ፣ ክሪስታል ፓላስ፣ ስትራስቡርግ፣ አሁን ደግሞ የጄኖ አሰልጣኝ ሆኖ እየሰራ ነው የሚገኘው። በክሪስታል ፓላስ ትንሽ ፍንጭ አሳይቶ ነበር። ዛሬ አሰልጣኝ ኦሊቨር ግራስነር የያዙት ቡድን አብዛኛዎቹ ተጫዋቾች የፓትሪክ ቪየራ ተጫዋቾች እንደነበሩ ይታወቃል። ከሮይ ሆጅሰን ይህንን ይህንም ቡድን ሲረከብ የበለጠ ጉልበት ያላቸው፣ ፍጥነት ያላቸው፣ አትሌቲክ የሆኑ ብዙ የሜዳ ክፍሎችን አካልለው የሚጫወቱ ወጣት ተጫዋቾችን በማምጣት የበለጠ ቡድኑ መሰረት እንዲይዝ ቁልፍ ሚና እንደነበረው የሚታወቅ ነው። እንግዲህ ሴስክ ፋብሪጋዝ በቀጣይ ምን ያህል ስኬታማ ሊሆን ይችላል? መንገዱን ጀምሮታል። እድሜው ገና 38 ነው። 38 ዓመት ማለት ደግሞ ለአሰልጣኝነት እጅግ በጣም ወጣት ነው ከሁለት ዓመት በፊት በ36 ዓመቱ አካባቢ ነው ወደ ስልጠና የገባው ኮሞን ሲያሰለጥን 2022/23 የውድድር ዘመን ነው እና የመጀመሪያ ክለቡም ይሄ ክለብ ነው እንግዲህ ወደ ሴሪያው አሳድጎታል ይህንን ክለብ ወደዚህ 3/4 የውድድር ዘመን አርሰናል ሳይሸነፍ የሊጉን ዋንጫ ሲያነሳ እሱ ገና ለዋና ቡድን መጫወት አልጀመረም ያ የውድድር ዘመን ከተጠናቀቀ ከዛ በኋላ ቀጥሎ የሚመጣው የኮሚኒቲ ሺልድ ነው። ማንቸስተር ዩናይትድ ደግሞ በዛ የውድድር ዘመን የኤፍ ኤ ካፕ አሸናፊ ነበረ፣ አርሰናልን አንድ ለባዶ በሆነው ውጤት አሸነፈው እና በኮሚኒቲ ሺልድ ተገናኙ ሁለቱ ቡድኖች፣ አርሰናል ሶስት ለአንድ አሸነፈ። ከውጤቱም በላይ ትኩረትን የሳበው ጉዳይ የሴስክ ፋብሪጋዝ በአማካይ ክፍሉ ላይ ከነ ሮይ ኪን በላይ ጎልቶ መውጣቱ ነበር እና በዛ የውድድር ዘመን በ2004/5 የመጫወት እድል ነበረው። አልፎ አልፎ በዛ 2004 አምስት የውድድር ዘመን የኤፍ ኤ ካፕ ዋንጫ አነሳ አርሰናል። ፓትሪክ ቬራ በዛው ክረምት ሄደ፣ ኃላፊነቱን የወሰደው እርሱ ነበር በዛ ቦታ ላይ እና ከዛ በኋላ በአርሰናል በኩል ወጣ ያሉ ወጣ ገባ የሚሉ እንቅስቃሴዎች ነበሩ። ከዛ ውጭ ቁልፍ ተጫዋቾች እየለቀቁ የኤምሬትስ ስታዲየም ግንባታ የበለጠ በእድሜ ወጣት የሆኑ በተክለ ሰውነት ደቀቅ ያሉ ተጫዋቾች ነበሩ ቀዳሚ ምርጫቸው የነበሩት የአርሰን ቬንገር ቴሬሪ ወደ ፉትቦል ክለብ ባርሴሎና ከጥቂት ዓመታት በኋላ ሲጓዝ ደግሞ የበለጠ ኃላፊነቱን የወሰደው ሴስክ ፋብሪጋዝ ነበር እና በዛ ዕድሜው ያንን የሚያህል ግዙፍ ክለብ ያንን የሚያክል ግዙፍ ቡድን በአንበልነት ጭምር ሲመራ እንደነበር እናስታውሳለን። ታማኝነቱንም በሚገባ ሳይቷል። የስምንት ዓመት ኮንትራት በመፈራረም በኋላ ላይ በ2011 ክረምት ነው ወደ ፉትቦል ክለብ ባርሴሎና ያመራው እዛም በተለይ ሰርጆ ቡስኬት ዣቪ ሄርናንዴዝ አንድሬስ ኢኔስታ ነበሩ። ያንን ጥምረት ሰብሮ መግባት አልቻለም እና ፔፕ ጋርዲዮላ አንዳንድ ጊዜ በዛ ምክንያት ወደ ስሪ ፎር ስሪ የመቀየር ነገር፣ እርሱን ከአራቱ አማካዮች መካከል አንደኛው የማድረግ ነገር ሲጠቀም ነበር። ከባርሴሎና ጋር ዋንጫ አንስቷል፣ ግን ደግሞ እንዳሰበ መሆን አልቻለም። ፈጥኖም ወደ ቼልሲ የተመለሰው ለዛ ወደ አርሰናል መመለስ ፈልጎ ነበር፣ ግን ደግሞ መሱት ኦዚል ነበር አርሰን ቬንገር የት ቦታ ላይ ላጫውት እችላለሁ ብለው ነው በኋላ ላይ እሱም ወደ ቼልሲ ሄዶ ከቼልሲ ጋር ዋንጫ ማሳካት የቻለው በጆዜ ሞሪኒዮ ስርም፣ እንደዚሁም ደግሞ በአሰልጣኝ አንቶኒዮ ኮንቴ ስርም ተጫውተው አሳልፏል። የሁለት ዓለም ሰዎች ያሰለጠኑት ሰው ነው። ማርክ፣ ይሄ የበለጠ ለአሰልጣኝነቱ ጠቀሜታው ከፍ ያለ ይመስለኛል። ከኳስ ውጭ ጨዋታን ማሸነፍ ወይም ደግሞ ጨዋታን መቆጣጠር እምነት ያላቸው ሁለት አሰልጣኞች አንቶኒዮ ኮንቴና ጆዜ ሞሪ ነው። ከእነሱ ምናልባት ካደገበት መንገድ የበለጠ ብዙ ጊዜውን ካሳለፈበት አይነት የጨዋታ ስልት የተለየ ነገር መማር የሚችልበት እድል አለው። ከአርሰን ቬንገርና ከፔፕ ጋርዲዮላ እንዲሁም ከሌላ ስፔናውያን የብሔራዊ ቡድን አሰልጣኞቹ ደግሞ ኳስን ተቆጣጥሮ ጨዋታን መቆጣጠር መማር የሚችልበትን እድል ያገኛል። ሁለት የተለያየ አይነት ፊሎሶፊ የሚከተሉ አሰልጣኞች ያሰለጠኑት አይነት አሰልጣኝ ነው። እኔ ምናልባት በጣም ያስገረመኝ የኮሞ ስኬቱ ማርክ በፋብሪያዝ ሌቭል መጫወታቸው በራሱ አንድ ትልቅ ትምህርት ቤት ነው። የሚጫወቱበት መንገድ ያሰለጠኗቸውን ሰዎች በዝርዝር እያነሳ ያለ ነው ማርክ። ስለዚህ ጥሩ አሰልጣኝ መሆን የሚያስችል አይነት የጨዋታ መንገድ አላቸው፣ የተጫዋችነት ህይወት አላቸው። ምናልባት ከአንድ መካከለኛ ቡድን ጀምሮ ቢሆን ኖሮ ይህን ስኬት ያሳካው የመጣበት መንገድ ብዙ አግዞታል የሚል አስተያየት መስጠት ይቻላል። ግን እንደ ኮሞ ያለ ከአንደር ናይንቲን ጀምሮ ቢ ቡድኑን፣ ዋናውን ቡድን በጊዜ አሰልጣኝነት ከዛ የጀመረው ስልጣን እንደ ኮሞ ካለ ዝቅተኛ ግምት ከሚሰጣቸው ዝቅተኛ ጥቂት በጀት ካላቸው የተጫዋቾች የስብስብ ጥራት ብዙ ክፍተት ካለባቸው ቡድን ተነስቶ ይህንን ስኬት ማሳካቱ ቅድም ያነሳሁ ምናልባት ከስፔናውያን ተስፈኛ አሰልጣኞች መካከል አንደኛው መሆኑን በደንብ ያሳየበት ይመስለኛል። ልክ ስፔናውያን አሰልጣኞች ማርክ፣ አሁን ተጽዕኖአቸው በቅርብ ዓመታት ጀርመናውያን አሰልጣኞች ተጽዕኖአቸው በደንብ በእግር ኳስ ላይ እየተመለከትነው ነበር፣ ከአዳዲስ ሀሳቦች ጭምር ጌገን ፕሬሲንግ፣ ፎልስ ፕሬሲንግ አይነት አዳዲስ ሀሳቦችን ጭምር እየተመለከትንባቸው ጀርመናውያን አሰልጣኞች የዓለም እግር ኳስን መቆጣጠር የሚችሉበት አይነት ሁኔታ እየተመለከትን ነበር። እርግጥ አሁን ደብዝዘዋል ሚል እምነት የለኝም፣ ግን ቀዝቅዞብኛል። የርገን ክሎፕ ከክለብ አሰልጣኝነት ወጥተዋል። በሌላ ኃላፊነት ነው እግር ኳስ ውስጥ ያሉት። ቶማስ ቶሄል ከእድሜያቸው ቀድመው የብሔራዊ ቡድን አሰልጣኝ ሆነዋል። ናግልስማን ከእድሜያቸው ቀድመው የብሔራዊ ቡድን አሰልጣኝ ሆነዋል። ይህን ስትመለከት የተወሰነ አዳዲስ የመጡት ትውልዶች በሚጠበቀው ደረጃ እየሄዱ ነው ወይ ጥያቄነት አነሳ ያደርጋል። ስፔናውያኑ ደግሞ አሁን የበለጠ ዶሚኔት እያደረጉ ያሉ ይመስላሉ። ማይክል አርቴታ አሁን ብዙ እየተባለለት ያለ ስፔናዊ አሰልጣኝ ነው። ዣቪ አሎንሶ፣ አንዶኒ ራዮላ ራዮላ በጣም በጥቂት ሪሶርስ ተአምር እየሰራ ያለ አሰልጣኝ በርንማውዝ ምናልባት በቀጣይ በዛው በእንግሊዝ በትልቅ ክለብ የምንመለከተው ሚመስል አይነት አሰልጣ የሚመስል ብቻም ሰው የሚሆን ይህን ይህን ስትመለከት ከነዚህ ስፔናውያን ባለአይምሮ አሰልጣኞች መካከል በትንሹ ኮሞ የሰራውን ስራ ሚዛን ላይ ስታስቀምጥ አንደኛው ሴስክ ፋብሪጋስ ዝሆን እንደሚችል ፍንጭ እየሰጠ ያለ ይመስል ያ ምልክት እያሳየ የነበረው በአርሰናል ሳለ ነው እንግዲህ የበለጠ ኃላፊነትን በመውሰድ የቅጣት ምትኳሶችን፣ የማዕዘን ምቶችን፣ ቅጣት ምቶችን፣ የፍጹም ቅጣት ምቶችን የሚመታው እርሱ ነበርና ይህ እንግዲህ ኃላፊነት የመውሰድ አንድ አካል ነው። በተለይ ፍጹም ቅጣት ምቶች ላይ በተደጋጋሚ መምታት፣ አንዳንድ ጊዜ አጋጣሚዎችን አለመጠቀም ሊመጣ ይችላል። ያንን ተከትሎ የሚፈጠር የጫና ስሜት አለ። ሽግግር ላይ ነበረ ቡድን ነው አርሰናል። ለዋንጫ ቀርቦ ዋንጫ የሚያጣባቸው ጊዜያቶች ብዙ ነበሩ። በተለይ በሁለት ሰባት ስምንት የውድድር ዘመን ፋብሪጋዝ በዚያ የውድድር ዘመን ከመጀመሪያዎቹ 16 ጨዋታዎች 11 ጎሎችን ያስቆጠረበት ጊዜ እንደነበር የሚታወስ ነው። እነኝ እነኝ ነገሮች ከግምት ውስጥ ከገቡ እንግዲህ ይሄ ተጫዋች ገና በልጅነቱ ኃላፊነቱ ነው ወስዶ እንግዲህ አሁን እዚህ ደረጃ ላይ መገኘቱ ያን ያህል አስገራሚ አይሆንም። ከሳጥን ሳጥን በስምንት ቁጥር ሚና መጫወት የሚችል ከሁለቱ ስምንት ቁጥሮ ከሶስቱ ስምንት ቁጥሮች መካከል አንደኛው በኋላ ላይ ደግሞ አስር ቁጥር ቦታ ላይ ሐሰተኛ ዘጠኝ ቁጥር ቦታ ላይ ሲጫወት የነበረ ተጫዋች። በአንድ በኩል ስትመለከተው በአማካይ ቦታ ላይ በየትኛውም የሜዳ ክፍል ላይ ከሳጥን ሳጥን በስምንት ቁጥር ሚና ከሶስቱ አማካዮች መካከል አንደኛው ሐሰተኛ ዘጠኝ ቁጥር እንደዚሁም ደግሞ በአስር ቁጥር ቦታ ላይ ሲጫወት እንደነበር ተመልክተናል። በተለይ በስፔን ብሔራዊ ቡድን የተለያየ ሚና ይዞ ሲጫወት እንደነበር የሚታወስ ነው እና የተለያየ ቦታዎች ላይ መጫወቱ አሁን ላለው አሁን በአሰልጣኝነት ዘመኑ የተለያዩ ተለዋዋጭ ነገሮችን እንዲረዳ እግር ኳስን በተለየ አይን እንዲመለከት እድል ይሰጠዋል። በተለያየ ቦታ የመጫወት እድል ማግኘቱ አንዳንድ ጊዜ ደግሞ በፕሌይሜከር ሚና በጥልቀት ወደኋላ ተመልሶ በሬጂስታ ሚና ሲጫወት እንደነበረም ተመልክተናል። ከምንም በላይ ኳስ ተቆጣጥሮ የሚጫወት ቡድን ለመገንባት ሲጫወት የነበረበትም ቦታ ከዛ ውጪ ሲጫወት የነበረበትም መንገድ ያግዘዋል። ብዙን ጊዜ እናስታውሳለን ኳስ ከመቀበሉ በፊት ሶስት አራት ጊዜ ወደ ቀኝም ወደ ግራም አቅጣጫ ጭንቅላቱን እያዞረ አጠገቡ ማን እንዳለ ዙሪያው ላይ ማን እንዳለ ከዛ ውጭ የተሻለ ቦታ ላይ ያለው ተጫዋች የትኛው እንደሆነ ቀድሞ የማሰብ ነገር አለና ና ይህንን ደግሞ ለተጫዋቾቹ አሁን ለሚያሰለጥናቸው ተጫዋቾች ያጋራል ተብሎ ይጠበቃል። ይሄን ልምዱን ለአሰልጣኝነት እድሜው ገና በጣም ወጣት ነው፣ ግን ደግሞ የተጫወተበት ሌቭል እጅግ በጣም ያግዘዋል። ሁለት ሺህ ስድስት ሁለት ሺህ አስርና 2014 የዓለም ዋንጫ ላይ ተሳትፏል። 2008፣ 2012 ና 2016 የአውሮፓ ዋንጫ ላይ ተሳታፊ ነው። ከዛ ውጭ በ2009 ና 2013 የኮንፌዴሬሽን ካፕ ላይ በተመሳሳይ ተሳትፏል። ሴስክ ፋብሪጋዝ እና እንግዲህ የባለቤትነት ድርሻ ያለው በኮሞ ይህም በባለቤትነት ስሜት እንዲሰራ ክለቡን ከሆነ ቦታ ወደ ሆነ ቦታ እንዲያሸጋግር እድል ይሰጠዋል። እንደ ሌሎች አሰልጣኞች ተቀጣሪም አይደለም። በባለቤትነት ስሜት ነው ስራውን የሚሰራው። እንግዲህ በተለያዩ አሰልጣኞች ስር መሰልጠኑ የበለጠ ስኬታማ እንዲሆን በዙሪያ ያሉ ተጫዋቾች ደግሞ እንደ ሰርጆ ቡስኬት፣ ዣቪ አሎንሶ፣ ዣቪ ሄርናንዴዝ፣ አንድሬስ ኢኒየስታ፣ ዴቪድ ሲልቫ፣ የነ ሩበን ባራሃ ዴቪድ አልቤልዳ፣ ቪቼንቴ እነኝን የመሳሰሉ ተጫዋቾች የነ ሆዜባ የቼቤሪያ 2006 የዓለም ዋንጫ ላይ የቡድኑ አባል ከመሆኑ አንጻር የሰለጠነባቸው አሰልጣኞች ብቻም ሳይሆኑ በዙሪያ የነበሩ ተጫዋቾችም የበለጠ እግር ኳስን በተሻለ ሁኔታ እንዲረዳ የሚያደርጉት ናቸው። እንደ ዣቢ አሎንሶ አይነት አሰልጣኞች ደግሞ አሁን በስልጠናው አለም ላይ ነው የሚገኙት። አንዳንድ ጊዜ ልምድም ሼር ሊያደርግ ይችላል። ባለፈው ዩቬንቱስን ሁለት ለባዶ ባሸነፈበት ጨዋታ ቴሪዮሪ አርሰን ቬንገር እና ደግሞ ራፋኤል ቫራን አብረውት ነበሩና ከአርሰን ቬንገርም ከቴሪዮሪም ከሌላኛው አሰልጣኝ ደግሞ ፓትሪክ ቬራም ቅድም ስገልጸው የነበረው ዣቢ አሎንሶም ከነኚህ በጣም ብዙ ልምዶችን ሊካፈል ይችላል። ሴስክ ፋብሪጋስ በቀጣይ ጊዜ እንግዲህ የተሻለውን ቡድን በዚህ አሰልጣኝ ስር እንመለከታለን ብለን እርግጠኛ መሆን እንችላለን። አሁን ባለው ሁኔታ እንግዲህ በጣሊያን ሴሪያ ኮሞ የሚገኝበት ደረጃ ከተሰጠው ግምት አንጻር መጥፎ የሚባል አይደለም። በዚህ ሰዓት እንግዲህ ስድስተኛ ደረጃ ላይ ነው የሚገኘው። ከመሪው ኤሲ ሚላን የአራት ነጥብ ልዩነት ነው ያለው። ምናልባት ሻምፒየንስ ሊግ የሚገባ ከሆነ በዚህ አይነት መልኩ ተፈዋክሮ ሄዶ የፋይናንስ አቅሙ ጠንካራ ይሆናል። የተሻሉ ተጫዋቾችን ያመጣል። አሁን ኒኮፓዝ እና እንደዚሁም ደግሞ አልቫሮ ሞራታ ናቸው ልምድ ያላቸው ተጫዋቾች ያ በፓሪስ ሴን ጀርመንን ስድስት ላንድ ባሸነፉበት ጨዋታ መጨረሻ ሌቃ ጎል ያስቆጠረ ተጫዋች ነው። ሰርጂዮ ስሙ ትንሽ አሁን ጠፋል። በአማካይ ቦታ ላይ ቀኝ መስመር ተከላካይም፣ በአማካይ ቦታ ላይም የሚጫወት ተጫዋች ነው እና የዚህም ተጫዋች መኖር ያግዘዋል። ምናልባት የነኚህ ተጫዋቾች ልምድ ሰርጂ ሮበርቶ ያ አሁን ስሙ መጣልኝና ዞሮ ዞሮ እንግዲህ የነኚህ ተጫዋቾች መኖር እጅግ በጣም እንደሚያገዘው ጥያቄ የሚነሳበት ጉዳይ አይደለም። እናንተስ ሴስ ፋብሪጋዝን የት ቦታ ጠብቁታላችሁ? ከአምስት ዓመት እና ከአስር ዓመት በኋላ እድሜው ሰላሳ ስምንት ነው። በቀጣዮቹ ሀያ ዓመታት ከፍ ባለ ደረጃ ማሰልጠን የሚያስችል ይመስላል። አሁን ባለ ሁኔታ ሀሳብ አስተያየት ስጡ፣ ሰብስክራይብ አድርጉ፣ የበለጠ ቤተሰባዊ ስሜትን እናጠናክር። ስላዳመጣችሁን ከልብ ከልብ እናመሰግናለን።